ሰላሙ አለይኩም ወራህመቱላሂ ወበረካት። ውድና ተከበራችሁ ሆሞ አምተላ ቻናል ቤተሰቦች እንዴት ናችሁ? ሰላምች ከኔ ጋ አልሐምዱሊላ። እንዴት ናችሁ? እንዴት ይዟችኋል? ስርአት የናፍያ ከኔ ጋ ሁሉ ሰላም አልሐምዱሊላህ። ያወላቸሆ በጣም ሽባክ እያሰደሁኝ በሽባኩ ያለውን ጨው የመዳም ሸባክ እያጸዳሁ ነው። እንደዚህ አድርጌ የቀረጽኩት ማለት ነው። በቤት እስካለን ድረስ ምኑንም እየቀረጽን ሌላ ነገር የምናገኝ ስለሌለን እና በጣም ደስ ይላል። ማሻአላህ ተባረከለ። በጣም ነው ደስ የሚለው ማሻአላህ ከምነግራቸው በላይ ማለት ነው። ዛፍ ምናምን ሞልቷል። ሌሞኑ ማንጋው ምናምን ሞልቷል። ዛፍ ነው እንዲያለ ያለ ሻላ ተባረከለ። እንዴት በጣም እስኪ ይህን አበባ ስን ይህን ዛፍ ስም የምታውቁ በፍግን ተስቀምጥልኝ። ይህ ዛፉን ስም የምታውቁ የአበባ ያለበትና